ለዛሬ የሰኞ ምሽት ወደ ያዝነው ሌላው ዘገባ ስናልፍ የኢትዮጵያ መንግስት በሃይማኖት ጉዳዮች ጣልቃ አይግባ ተቋማችን ራሱን ያስተዳድር በሚል የሙስሊም ማህበረሰብ መሪዎች ያነሱትን ጥያቄ ይዘው ለአንድ ዓመት ያህል ከመንግስት ጋር በመደራደር ከዚያም በሰላማዊ ሰልፍ ሲታገሉ ቆይተው በመጨረሻ ከኮሚቴው አስራ ሰባት አባላት ዘጠኙ ሽብር በመፍጠር ወንጀል ተከሰው ታስረዋል። ድምጻችን ይሰማ በሚል ከአወሊያ ትምህርት ቤትና መስጊድ የተባረሩ አስተማሪዎችና የእስልምና መሪዎች እንዲሁም በእስልምና ጉዳዮች ቋሚ ኮሚቴ ምርጫ ላይ መንግስት እየጣልቃ እየገባ ነው በማለት የተቃወሙ መሪዎች፣ ተማሪዎች፣ ጋዜጠኞችና ሌሎች የለውጥ ወትዋች ግለሰቦች የታሰሩት ያላግባብ ነው በማለት ባለፈው ቅዳሜ ዕለት በዚህ በዋሽንግተን ዲሲ እና በአካባቢ የሚኖሩ ሙስሊሞች ህዝባዊ ጉባኤ አሰናድተው ነበር። ሄኖክ ሰማግዜር በስፍራው ተገኝቶ ተከታትሎታል። ገይሪል መግዱቢ ዐለይሂም ወለ አርሊንግተን ቨርጂኒያ፣ በአንድ የትምህርት ቤት አዳራሽ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ሙስሊሞች ለጸሎት ለውይይትና ገንዘብ ለማሰባሰብ ቅዳሜ ከሰዓት በኋላ ተገናኝተው ነበር። ዛሬ የምንሰባሰበው አገር ቤት ውስጥ ለሚደረገው ሰላማዊ ትግል ያለን አድናቆት እና ድጋፍ ለመግለጽ ነው። እንሻአላ ሁላችንም ከነሱ ኋላ ሆነን ከነሱ ጎን ሆነን ድጋፋችንን እየሰጠን አይዟችሁ ማለት አለብን፣ ግዴታችን ነው። የፈርስቲ ጅራ ተቋም ፕሬዚዳንት ነጂብ መሐመድ ናቸው። ሙስሊሙ ህብረተሰብ የመረጣቸው መሪዎች እስር ቤቱ እየተሰቃዩ ነው ያሉት። መንግስት የሐሰት ምስክሮችን ገንዘብ እየሰጠ እያመለጠነ እንዲህ በሉ እያለ እሱም አልተሳካለትም። መንግስት መሳሪያ ቀብሮ ቆፍሮ እያወጣ ይሄው አገኘን ሲል እሱም አልተሳካም። የሄዱት ሁሉ መንገድ መንግስቱ የሚያደርጉ መንገድ በሙሉ ሳይሳካበት ቀርቷል። ይሄ ደግሞ በምንድን ነው? ሙስሊሙ ህብረተሰብ በጸና መንገድ በአዚማ ይህንን ለእውነት የቆሙበትን ነገር እስከ መጨረሻው እንገፋለን፣ ግን በሰላማዊ መንገድ ስላሉ ይሄ ሰላማዊ መንገድ የሚለው ትልቅ ትልቅ መልእክት አለው። ለኢትዮጵያውያኖች ብቻ አይደለም፣ ለኢትዮጵያ መንግስት ብቻ አይደለም፣ ለዓለም በሙሉ። በዓለም ላይ ትልልቅ ድሎች የተገኙት በሰላማዊ ትግል ነው። የጋንዲንም ብንለው የአሜሪካን ሲቪል ራይት ሙቭመንትም ብንለው፣ ኢቭን ሳውዝ አፍሪካ ውስጥ እነ ማንዴላ ያካሄዱት መስዋዕትነት ይከፈልበታል። ሆኖም ውጤቱ በጣም አመርቂና የሚያስደሰት ከአንድ ዓመት በፊት በአወልያ ትምህርት ቤትና መስጊድ ተማሪዎች የጀመሩት ተቃውሞ መምህራኖቻቸው መባረራቸውን አንቀበልም በማለት ነበር። ከዛን ጊዜ ጀምሮ በእስልምና ጉዳዮች የኢትዮጵያ መንግስት ጣልቃ ይገባል በሚል ክስ ይቀርብበታል። በአርብ ጸሎት ስነ ስርዓትም ተቃውሞ በመላ አገሪቱ ሲስተጋባ ተስተውሏል። እንቅስቃሴው ድምፃችን ይሰማ የሚል የሃይማኖት ነጻነት ጥያቄ ተደርጎ እንቅስቃሴውን በሚደግፉ የሙስሊም ማህበረሰብ አባላት አስተባባሪነት ከመንግስት ጋር ለመነጋገር አልፎም ሕዝቡን ለማስተባበር የተቀናጀ ሥራ ሲሰራ ቆይቷል። በሰላማዊ ሰልፍ እንቅስቃሴ ውስጥ በተለያዩ አካባቢዎች በፖሊስና ለተቃውሞ በወጡ ሰልፈኞች መካከል ግጭቶች የተፈጠሩበት አጋጣሚም ነበር። በኦሮሚያ ክልል አርሲ ውስጥ፣ ቀጥሎ ደግሞ በደቡብ ወሎ ቃሉ ወረዳ ደጋንና ገርባ፣ በአጠቃላይ ስምንት ሰዎች መገደላቸውን የአካባቢው ባለሥልጣናትና የአይን ምስክሮች ይገልጻሉ። በሰሜን አሜሪካ የኢትዮጵያ ሙስሊሞች ሃይማኖታዊ ተቋም በድር ኢትዮጵያ ፕሬዝዳንት ዶክተር ዘኪ ሸሪፍ እንዲህ ይላሉ። የሃይማኖት ነጻነት ነጻነት ያለበት ሀገር ውስጥ አንድ ሰው ፈጣሪውን መቀበል ይችላል፣ አለመቀበል ይችላል። ግን መብቱ በፍጹም እንዲነካ አያስፈልግም። ይሄ የማይገሰስ መብት። የኢትዮጵያ መንግስት በበኩሉ እነዚህ ግለሰቦች በሃይማኖት ሽፋን የፖለቲካ ዓላማ ያላቸው ጥቂቶች ተቋሙን ተጠቅመው በሀገሪቱ ብጥብጥን ለማንገስ ይሰራሉ ሲል ይወነጅላል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ስለ ጉዳዩ ከተናገሩት ቀጣዩን ከማህደራችን አግኝተናል። ሰለፊዎቹ በሙሉ አልቃይዳ ናቸው አይባልም፣ የስተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉት ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል፣ ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ አንዳንድ ማህበረ ቅዱሳን አባላት የሚያራምዱትን ግልባጭ ሲያራምዱ ታይቷል ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው፣ ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። ሙስሊሞቹ የሸሪአ ህግ ለማስፈን ይፈልጋሉ የሚሉት ሁሉ ሐሰት መሆኑ ታይተዋል። ክርስቲያን ወንድሞቻችን እና ህቦቻችን ይህን ነገር ገብቷቸው እስከ አሁን ድረስ የሚያሳዩን የድጋፍ መግለጫዎች የሚያስደስቱ ናቸው። እኔ የቀድሞ ጦር ሻለቃ ደምሴ ዮሐንስ እባላለሁ። አሁን የምኖረው ሰሜን አሜሪካ ሻርለት ኖርዝ ካሮላይና የተወሰነ ነኝ የመጣ ነው። በዚህ የሙስሊሞችን እንቅስቃሴ የምንደግፍ የኦርቶዶክስ ምዕመናን የሆንነን እና የተወሰነ ገንዘብ ያው የገንዘቡ መጠን ሳይሆን ዋና ፍቅራችን ለመግለጽ ነው። እዛ ያሉት ወንድሞች ወክለውኝ ያችን መልዕክት ደብዳቤ እዚህ ለፈርስት ጅራ አስተባባሪዎች አሰጥቻለሁ። ወደ 410 ማይል ነው። ከዛ በጣም በረዶ ነበረ፣ በጣም አስቸጋሪ ነበረ። እና እነዚህ ሙስሊም ወገኖቻችን፣ እኛም ክርስቲያን ወገኖቻቸው የሚያረጉትን እንቅስቃሴ መደገፍ አለብን፣ መንቀሳቀስ አለብን። ምንም በጣም ብዛት ያላቸው ሻርሎት ኖርዝ ካሮላይና ያለን ኦርቶዶክስ አማኞች ይህን እንቅስቃሴ ለመደገፍ ተነስተናል። በቀዳሚው ጉባኤ በአጠቃላይ በኢትዮጵያ ለታሰሩ የእስልምና መሪዎችና ሌሎች የእንቅስቃሴው አስተባባሪዎች ሕጋዊ ድጋፍ ለመስጠት እንዲሁም ለተጎዱ ቤተሰቦች እርዳታ ለማድረግ በተካሄደ የገንዘብ ማሰባሰብ ከ70 ሺህ ዶላር በላይ ወይም ከ1.2 ሚሊዮን ብር በላይ መሰብሰቡን አስተባባሪዎቹ አስታውቀዋል። በዚህ ጉባኤ ላይ በእስልምና ጉዳዮችና በአጠቃላይ የፖለቲካ ስልት ትንተና የሰጠው የኮሎምቢያ ዩኒቨርሲቲው ተመራማሪ ጃዋር ሲራጅ ነው። መጀመሪያ ቁጭ ብለን ምንቃወመው ከስርዓቱ ጋር ብዙም ንክኪ አይኖርም። ወደ አለመሳተፍ ስንል በህይወቱ እየመጣን ነው ማለት ነው። ለመኖር የሚያስፈልገውን ውሃ፣ ለመኖር የሚያስፈልገውን አየር፣ ለውሃ ለመኖር የሚያስፈልገውን እሳት እየነፈግ ነው ስለምንሄድ በመንግስትም በመንግስት ላይ የሚመጣው ኮስት እየጨመረ ነው የሚሄደው ማለት ነው። ስለዚህ በእኛ ላይ የሚወርደው ቡጢ እየጨመረ ነው የሚሄደው፣ ወገባችሁን ጠበቅ ያስፈልጋል ማለት ነው። የምንከፍለው ዋጋ እየጨመረ ነው የሚሄደው። ጥያቄው ይላል ጀዋር በሰጠው የወደፊት አቅጣጫ ጠቋሚ ስልታዊ ትንተና፣ አሁን ጥያቄው የአስተዳደር ወይም የመንግስት ለውጥ አይደለም። የሪጂም ቼንጅ ጥያቄ ሳይሆን ሪጂሙ ከጸባዩ እንዲስተካከል መለማመት ሳይሆን ማስገደድ ላይ ነው መንገባ ማለት ነው። በቅዳሜው የጸሎት የውይይትና የገንዘብ ማሰባሰቢያ ስነ ሥርዓት ላይ ለታዳሚው በርካታ ግጥሞች ቀርበዋል። አንድ ሁለት አንጓ አሰምቼ ልሰናበታችሁ ቢሸኝ ባገሪ በአገሬ ያሻኝ ያሻኝን ሴቶች እህቶቼ ህጃባቸውን ለብሰው ንቃባቸውን አስረው እንዲያዋቡባት ገበያቸውን ሩስለው በሰላም ቢገቡበት ከመሰሎቻቸው ጋር በእምነታቸው ጉዳይ ቢመካከሩበት ማንንስ ነው የጎዱ፣ ማን ነው የተጠቃበት? እኔስ በአገሬ ያሻኝን ሆኜባት ወንዶች ሴት ልጆቼ በየትምህርቱ ማድ ጎልተው ቢታዩባት የኮሌጁን አንዱን ካሉ ላይ ቢደራሩበት ህዝቡ ተጠቀመ ወይ ተቆዳበት? ክቡራትና ክቡራን የምታዳምጡት የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በአረብሳት ሳተላይት ታገኙናላችሁ።